ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። ከዘውትር ተሳታፊያችን ጋር በመሆን የዕለቱን ዜናዎች ወደ እናንተ እናደርሳለን። አብራችሁን ሁኑ ነው። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በሆኖ ምስራቅ አማራ ኮር አንድ ካውጃኖ ክፍለ ጦር አራተኛ ሻለቃ እና አሳምነው ክፍለ ጦር አምስተኛ ሻለቃ አንዳንድ ሻምበል በጥምረት በሰሩት ማጥቃት ድል ተጎናጽፈዋል። በትናንትና ሁለት ሚያዝያ አራት ሁለት ሺህ አስራ ሰባት ዓመተ ምሕረት ከምሽቱ ስድስት ሰዓት እስከ ሰባት ሰዓት ከሀያ ድረስ ለአንድ ሰዓት ከሀያ ደቂቃ በፈጀ የማጥቃት ዘመቻ ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠው አንድ ሻም በል አድማ ብተና ኃይል በፋኖ ኃይሎች ሙሉ በሙሉ ተደምስሷል። ከሁለት ሻለቆች አንዳንድ ሻምበል በጣምራ በፈጸሙት ማጥቃት በቅርቡ ከብር ሸለቆ ወታደራዊ ማሰልጠኛ ሰልጥነው በወልዲያ አካባቢ ወታደራዊ ስምሪት የተሰጣቸው አንድ ሻምበል አድማ ብተና ሙሉ በሙሉ በመደምሰስ እና ወደ ወልዲያ ከተማ ዘልቀው በመግባት ሌላ ተጨማሪ ጥቃት የፈጸሙ ሲሆን ወልዲያ ከተማ መሽጎ የነበረው የጸጥታና የፖለቲካ እንዲሁም የከፍተኛ ወታደራዊ አመራሮች በበርካታ ፓትሮሎች በብረ

ወደ ተባለችው ከተማ ሸሽተዋል ተብሏል። በተካሄደው ውጊያ ከአርባ በላይ የአገዛዙ ጥምር ኃይል ሲደመሰስ ከሀያ ያላነሰ ቁስለኛ ተደርጓል ብለዋል። ጨለማውን ተገን በማድረግ ገደል ገብቶ አድሮ ንጋት ተለቅሞ ለሕክምና ወልዲያ ሆስፒታል ገብቷል። በምርኮም የተገኘው አንድ ብሬን ሀያ አምስት ክላሽ ከሁለት ሺህ በላይ የብሬን ጥይት ከአንድ ሺህ አምስት መቶ በላይ የክላሽ ጥይት አምሳ ስድስት የክላሽ ካዝና ሀያ ቦምብ ዘጠኝ ሳምሰንግ የእጅ ስልክ በርካታ የወገትጥ ወታደራዊ ሻንጣ የዝናብ ልብስና ሚሊተሪ አልባሳትን አግኝተናል ሲሉ በውጊያው የተሳተፉ የፋኖ አመራሮች አያይዘው ገልጸዋል። ዛሬ ጠዋት የአማራ ፋኖ በጎጃም ሀያ አምስተኛ ቀኑን ባስቆጠረው ዘመቻ አንድነት በተፈራ ዳምጤ ክፍለ ጦር የምትገኘው መዝገቡ አለልኝ ብርጌድ ከጮቄ ተራራ በመነሳት ወደ ቢቡኝ ወረዳ ዋና ከተማ ድጓጽዮን ከተማ በመግባት ከባድ ጥቃት ፈጽመዋል። በተለይ ኩችትና ደብረ ዘይት ከሚባሉ ቀበሎች መካከል በምትገኝ ተራራማ ስፍራ ላይ መሽጎ በነበረው የአገዛዙ ጥምር ጦር ላይ ከባድ ወታደራዊና ቁሳዊ ጉዳት አድርሰዋል። በተደረገው ማጥቃት ከአምሳ በላይ የጥምር ጦሩ አባላት ሲገደሉ ቁጥሩ በውል ያልታወቀ ቁስለኛና ምርኮኛ ሆኗል ተብሏል። እንዲሁም አንድ ስናይፐር አንድ ብሬን፣ አንድ ድሽቃን ጨምሮ ከሰላሳ በላይ ላይ ክላሽ እና ብዛት ያለው ተተኳሽ ሊማረክ መቻሉን ለማወቅ ተችሏል። በተደረገው ከባድ ውጊያ የመዝገቡ ጮቄ ብርጌድ ከአጎራባች ከሰዴ ከርን ወረዳ በመምጣት እገዛ ሲያደርጉ ውለዋል ተብሏል። እንዲሁም በተጨማሪ በምዕራብ ጎጃም ከሰሞኑ ለተከታታይ ቀናት ውጊያ ሲደረግባቸው የሰነበተው ከቲሊሊ ሰከላ መስመር ሀሽፋ መገንጠያ ከተባለ አካባቢ ትናንትና ከሰዓት በኋላ በአገዛዙ ጦርና በፋኖ ኃይሎች መካከል ያለማቋረጥ ለአራት ሰዓታት ከባድ ውጊያ ተደርጓል። በተደረገው ውጊያም የፋኖ አምስት ብርጌዶች ከአገዛዙ ሀያ ሶስተኛ ሰባ ሶስተኛና ሰባ አምስተኛ ክፍለ ጦሮች ጋር ከባድ ትንቅንቅ አድርገው በአብይ አህመድ ጦር ተይዘው የነበሩ ሁለት ከባባድ ምሽጎች ሙሉ በሙሉ ተቆጣጥረዋል። በውጊያው ከሰማንያ በላይ የጦር አባላቱ ሲደመሰሱ አምሳ አንድ የቡድን እና የነፍስ ወከፍ የጦር መሳሪያ ጨምሮ በርካታ ተተኳሾች ለመማረክ ችለዋል። በተደረገው ውጊያ ተሸንፎ በሽሽት ላይ የነበረው የአገዛዙ ጦር እንደተለመደው ሁለት ሰላማዊ ወጣቶችን ረሽኗል ተብሏል። የዘመቻ አንድነት በጎጃም እንዲሁም ዛሬ በትናንትና ሁለት ሀያ አምስተኛ ቀኑን ባስቆጠሮ ተጋሎ በመተከልና ጃዊ ቀጠና በተለይ ጫሪያ በርና ሙቀላ በተባለ አካባቢዎች ላይ አራተኛ ጃዊ ክፍለ ጦር ባደረገው የተቀናጀ ውጊያ በተጠቀሰው ቀበሌዎች በነበረው የጦር ካምፕ ላይ ከፍተኛ ወታደራዊ ጉዳት በማድረግ የጠላት ኃይል ሲጠቀምባቸው የነበሩ ወታደራዊ ፓትሮል እና ሲኖትራክ መኪና አቃጥለዋል።

በእንዲህ እንዳለ በኢትዮጵያና በሱዳን ድንበር ለቀናት በተደረገ ውጊያ ከፍተኛ ኪሳራ የደረሰበት የአብይ አህመድ ሰራዊት ሚካናይዝድ ኃይል ከተለያዩ የሀገሪቱ አካባቢዎች በማሰባሰብ ሌላ ዙር ጥቃት ለመክፈት እየተዘጋጀ መሆኑ ተገለጸ። የቋራ መተማ ሽንፈት በሰራዊቱ አዛዦች መሃል ውዝግብ መፍጠሩንም የደረሰን መረጃ ያመለክታል። ድንበር አካባቢ የሚታዩት አዳዲስ ክስተቶች፣ እናም የኃይል ሚዛን የሚቀይሩ እንቅስቃሴዎች ስጋት ውስጥ የከተተው የአብይ አህመድ አገዛዝ ቀጠናው መልሶ መቆጣጠር ስለሚቻልበት ሁኔታ እየመከሩ መሆኑም ታውቋል። የአብይ አህመድ አገዛዝ የሚደግፈው የሱዳኑ አማጺ ቡድን ፈጥኖ ደራሽ ኃይል መሸነፉንና የጀኔራል አልቡርሃን ሰራዊት ሱዳንን መልሶ መቆጣጠሩን ተከትሎ የኢትዮጵያና የሱዳን ድንበርን ለመቆጣጠር ከፍተኛ ኃይል በመላክ ከፋኖች ጋር የገጠመው የአብይ አህመድ ሰራዊት ለስድስት ቀናት የከፈተው ጥቃት ተቀልብሶ ወደ መጣበት መመለሱን ሰሞኑን መዘገባችን ይታወሳል። የአብይ አህመድ ወታደራዊ አዛዦች የመተማ ቋራ የድንበር ቀጠናን መልሶ መቆጣጠር ስለሚቻልበት ሁኔታ ከመከሩ በኋላ ባለ በሌላ ኃይል መልሶ ለማጥቃት ዝግጅታቸውን መጨረሳቸው ይነገራል። ለስድስት ቀናት የተካሄደውንና በፋኖ ኃይሎች ተመክቶ የተመለሰውን የቋራ መተማ ጦርነት በተመለከተ የአማራ ፋኖ አንድነት በጎንደር የዝግጅነት ክፍል ኃላፊ አርበኛ ዮሐንስ ንጉሱ አጭር መረጃ ሰጥቶናል።

ምዕራብ አቅጣጫ ተንቀሳቅሰው ቋራራ በሙር የመሸገው ጠላት በአማራ ፋኖ አንድነት ጎንደር መይሳው ካሳ ሁለተኛ ጦር ቋራ ሜድላ ክፍለ ጦር፣ አጣና ዋሴ ክፍለ ጦር እና አድዋ ክፍለ ጦሮች ትምረት ከንጋቱ አስራ ሁለት ሰዓት ጀምሮ ብዙ ግናው የፋኑ ሰራዊታችን በእሳት ተገርፎ ክፉኛ ተደብድቦ ከስድስት ሰዓታት ላሰራ ስምል በኋላ ነው ከመቶ ሰላሳ በላይ ሀይል እየተደመሰሰ ማለት ነው። በዚህ ሀይል የተደመሰሰ ሀይል ቁጥሩ ከዚህ በላይ እንደሚያሻቀብ ይገመታል። በየቦታ ደቁ በጫካው መልቀም ላይ ስላለን ይህ ሪፖርት ከደረሰን ግን መቶ ሰላሳ ያህል የጠላት ኃይል ተደምሷል ማለት ነው። በሌላ በኩል ስልሳ ሁለት ቁስለኛ ሆኖ ከቅምቻ የሆነ ሲሆን ሀምሳ አንድ የጠላት ኃይል በእጅ የተማረከና በቁጥጥራችን ስር ይገኛል ማለት ነው። አሁን እነሱ እኮ የጦር መሳሪያ ከመቶ ሰላሳ በላይ እንዲሁም ከመቶ አርባ ሁለት በላይ አጠቃላይ አስር ሺህ በላይ የብሬን ጥይት አምስት ሺህ በላይ እንደዚሁ ነሰ ጥይቶችን የማረክንበት ሲሆን ሁለት ረጅም ርቀት ወታደር መገናኛ ሬዲዮን ቆፍጠሩ የክላሽ ካዝናዎችን ማርከናል። ይህ በአጋሙሃ ውዳ ጥላት የተማረከው ነው። ልዩ ቦታው በአጋሙሃ የተሰኘ ቦታ ላይ ነው። ከሞት አምልጦ የሸሸው የጠላት ኃይል በሙር ሲደርስ ሁለተኛ ኮር አሃዶች በድጋሚ ተቀጥቅጦ ተመቶ በርካታ ሙትና ጠባጦ ሸሽቶ ወጥቷል። ውጊያ የተደረገባቸው የቋራ ቀጠናዎች ከጠላት ፀድተው በወገን እጅ ይገኛሉ። በሌላ በኩል በምዕራብ በለሳ ባርጃ በተሰኘ ልዩ ቦታ የአማራ ፋኖ አንድነት በጎንደር ለጦርና ሌሎች ብርጌዶች እና ሻለቆች በጥምረት ባደረ ቦታ ወደ ውጊያ ከዘጠና በላይ ጠላት የተደመሰ መሆኑ ተረጋግጧል። ለጊዜው ቁጥሩ በወደ ያልታወቀ ደግሞ የአብይ አህመድ ኃይል ቁስለኛ ማለት ነው። በዋጃ ግንባር ከወራሮ ኃይል ኃይል ጋር ተሰልፎ የነበረ አንድ ወታደር አምስት ጠላትን በመሆን በማጋየት ለወገን ተቋርቋርነትም አረጋግጦ በጀግነት ተሰውቷል። በሰሜን ጎንደር ዛሪማ ከተማ አቅራቢያ መናፈሻ የተሰኘ ጠላት ካም ከንጋቶ አስራሁለት ሰዓት የጀምረው ማጥቃት መናፈሻ ቀጠናዎችን በመሸጋገር ዛሪማ የተሰኘችን ከተማ በመቆጣጠር የመሸገውን ጠላትም ክፉኛ ጉዳት ሲያስ ውሏል ሩ ሰላሳ ሰባት ሙት እና ሀያ አምስት የቆሰለ መሆኑ ተረጋግጧል። አብይ አህመድ አገዛዝ በኦሮሚያ ክልል የተለያዩ እቅዶችን ተግባራዊ ለማድረግ ዝግጅት ላይ መሆኑ ተገለጸ። አደገኛ እና ህዝብን ለእልቂት የሚዳርጉ ናቸው የተባሉ እቅዶችን በተመለከተ የኦሮሞ ነጻነት ሰራዊት ኦላ መግለጫ አውጥቷል። አራት ፕሮጀክቶችን በሚቀጥሉት ጊዜያት በኦሮሚያ ክልል ተፈጻሚ እንዲሆኑ በአብይ አህመድ አገዛዝ በኩል እየተደረገ ያለውን ዝግጅት ህብረተሰቡ አውቆ ጥንቃቄ እንዲያደርግና እንዲያከሽፋቸው ነው ኦላ በመግለጫው ያሳሰበው። አራቱ ፕሮጀክቶች በዋነኝነት የኦሮሞንና የአማራውን ማህበረሰብ ወደ ለየለት የእርስ በርስ ግጭት ውስጥ የሚከት እንደሆነና ሁለቱ ህዝቦች ከወዲሁ ከማንኛውም አይነት ግጭት ቀስቃሽ አጀንዳዎች ራሳቸውን እንዲያርቁ የኦሮሞ ነጻነት ሰራዊት ጥሪ አድርጓል። አብይ አህመድ በኦሮሚያ ክልል የተንሰራፋውን የሰላማዊ ዜጎች ገታና አንድን ማህበረሰብ ኢላማ አድርጎ የሚፈጽመውን ግድያና ማፈናቀል አጠናክሮ ማካሄድ የመጀመሪያ ዕቅድ እንደሆነ የገለጸው የኦሮሞ ነጻነት ሰራዊት ሰሞኑን በሆሮ ጉድሩ የተፈጸመውና ዛሬም ድረስ የቀጠለው የንጹሐን ግድያ የዚሁ አዲስ ዕቅድ አካል መሆኑን አስታውቀዋል። እስከ ባንክ አመራር ድረስ መስመሩ የተዘረጋውና ከፍተኛ ገንዘብ የሚጠየቅበት የእገታና አፈና ተግባር በሚቀጥሉት ጊዜያት በመጠንም በቦታ ስፋትም የሚጨምር በመሆኑ ሕዝቡ አስፈላጊውን ጥንቃቄ እንዲያደርግ በኦሮሞ ነጻነት ሰራዊት በኩል መልዕክት ተላልፏል። ከአማራ ክልል ታጣቂዎች ጋር በማገናኘት በወለጋ የፋኖ ኃይሎችን በኦሮሞ ህዝብ ላይ ጭፍጨፋ እየፈጸመ ነው በሚል በአገዛዙ አማካኝነት መጠነ ሰፊ የእልቂት ፕሮጀክት መቅረጹንና ተግባራዊ እየተደረገ መሆኑን ተመላክቷል። ሁለተኛው የአብይ አህመድ ፕሮጀክት የስርዓቱ ደጋፊ የሆኑ የአማራ ተወላጆችን በማደራጀት ወለጋን እንደ ወልቃይት ሁሉ የአማራ ነው የሚል በህግ ሽፋን ጥያቄ እንዲያነሱና የተደራጁ የአገዛዙ ታጣቂዎች ይህን ጥያቄ በኃይል ለማስፈጸም እንዲንቀሳቀሱ ማድረግ ነው። እስካሁን በሁለቱ ማህበረሰቦች መሃል በአገዛዙ የተቀመረው የእልቂት ሴራ የሚፈልገውን ውጤት ማምጣት አልቻለም የሚል ግምገማ ያደረገው የአብይ አህመድ አገዛዝ ወለጋን ወደ አማራ ክልል ማጠቃለል ይገባል የሚል ከአማራ በኩል በኃይል ጭምር የተቀላቀለበት እንቅስቃሴ እንዲደረግ መታቀዱን ነው የኦሮሞ ነጻነት ሰራዊት አገኘውት ባለው የደህንነት መረጃ መስፈርት ይፋ ያደረገው። በሶስተኛ ደረጃ ፕሮጀክት ተቀርጾ የአብይ አህመድን አገዛዝ በኦሮሚያ ክልል ለማጠናከር የታቀደው የቄሮ ኮንፈረንስ በማዘጋጀት ሲሆን ለዚህም በሀገር ውስጥና በውጭ ሀገራት የሚገኙ የስርዓቱ ደጋፊ የኦሮሞ ተወላጆች በዋናነትም ወጣቶች የሚሳተፉበት ትልቅ ኮንፈረንስ በአዲስ አበባ እንዲዘጋጅ ታቅዷል። የቄሮን ንቅናቄ ደግሞ በማፋፋም የአብይ አህመድን አገዛዝ በኦሮሚያ ክልል ተቀባይነት እንዲያገኝ የሚያስችል የቄሮ ኮንፈረንስ በቅርቡ እንደሚካሄድ እና ለዚህም ዝግጅት እየተደረገ መሆኑን የኦሮሞ ነጻነት ሰራዊት ኦላ ባወጣው ልዩ መግለጫ ላይ አመላክቷል። ይህ እቅድ የኦሮሞን ህዝብ በይበልጥ እንዲከፋፈል የሚያደርገው መሆኑን የጠቀሰው የኦሮሞ ነጻነት ሰራዊት ኦላ ህዝቡ ከወዲሁ አስፈላጊውን ጥንቃቄ እንዲያደርግ ጠይቋል። በአራተኛ ደረጃ የታቀደው የፕሮጀክቱ የኦሮሞ ተቃዋሚ የፖለቲካ ድርጅቶችን በብዛት ማቋቋም ሲሆን፣ በብልጽግና ውስጥ ያሉ የአገዛዙ ሰዎች በመሪነትና በአባልነት የሚሳተፉባቸው የፖለቲካ ፓርቲዎች እንዲቋቋሙ ሊደረግ መሆኑን በኦላ መግለጫ ላይ ተመላክቷል። እነዚህ የኦሮሞ የተቃዋሚ ፓርቲዎች የሚቋቋሙት ለሁለት ዋና ዋና ተልዕኮዎች ሲሆን፣ አንደኛው በምክክር ኮሚሽኑ ውስጥ በመግባት የገለልተኝነት ቀውስ የገጠመውን ኮሚሽኑን በመታደግ ለአብይ አህመድ ቅቡልነት ያለው እንዲሆንና በመጪው ምርጫ ላይ ደግሞ ብቻውን ተወዳደረ የሚል ዳግም ክስ እንዳይቀርብ በአጃቢነት እንዲሳተፉ ለማድረግ እንደሆነ ተገልጿል። የኦሮሞ ነፃነት ሰራዊት በመግለጫው የአብይ አህመድ አገዛዝ ኦሮሚያ ክልልን የበለጠ የቀውስና የትርምስ ቀጠና ለማድረግ ዕቅዶችን ነድፎ እየተንቀሳቀሰ በመሆኑ በተለይ የኦሮሞና የአማራ ማህበረሰቦች ከፍተኛ ጥንቃቄ በማድረግ የአገዛዙን ሴራዎች ማክሸፍ እንደሚኖርባቸው በማሳሰብ ጥሪ አድርጓል። በኢትዮጵያም አብዛኛው መምህራን በራብ እየተሰቃዩ መሆናቸውን የሚገልጽ ሪፖርት ወጣ። መምህራን እየተራቡ የትምህርት ጥራትን ማረጋገጥ አይቻልም ሲል አንድ ጥናትም አመለከተ። የመምህራኑን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል ወሳኝ ነው የሚለው የትምህርት ሚኒስቴር ምላሽም ከሰሞኑ ተሰምቷል። ትውልድ ፊደል ቆጥሮ ከሕልሙ እንዲደርስ መንገድ ጠራጊው መምህር ሆኖ ሳለ ከሚከፈለው ክፍያ ዝቅተኛ መሆን ጋር ተያይዞ በአሁኑ ሰዓት የመምህራን ራብ ተስፋፍቶ እንደ የሚገኝ ነው አንድ ጥናት ያመለከተው። በደባርቅ ዩኒቨርሲቲ መምህር የሆኑት አቶ ፈለቀ ወርቁ የዩኒቨርሲቲው መምህራን ሀገር እንድትቀጥል የማድረግ ኃላፊነት እንዳለባቸው፣ ነገር ግን ይህን ማድረግ የሚችሉት ሳይርባቸው ማስተማር ሲችሉ እንደሆነ ገልጸዋል። የዩኒቨርሲቲ መምህራን እየተራቡ ሀገርን አያስቡም ያሉት መምህሩ አሁን ለመምህራን እየተከፈለ ያለው ክፍያ ከአንድ የባንክ ቤት የጥበቃ ሰራተኛ ያነሰ ነው ሲሉ ተናግረዋል። በዚህ ምክንያት መምህራን ሙያቸውን እየለቀቁ ወደ ሌላ ስራ እየገቡ ሲሆን መምህር ኑሮ አይደለም እየኖረ ያለው ከኑሮ በታች ኖ ሲሉም ምሬታቸውን ገልጸዋል። የመምህሩ ኑሮ በቃል የሚገለጽ አይደለም። ከሚያስተምረው የሚማረው ተማሪ የተሻለ ለብሶ የተሻለ ኑሮ እየኖረ በሁሉ ነገር ዝቅ ያለው መምህሩ ተማሪ ፊት ቆሞ ለማስተማር ሞራል ሊኖረው አይችሉም ሲሉ ጥናቱን መነሻ ያደረጉት መምህራን በመግለጽ ላይ ናቸው። መምህሩ ሱሪው የተቀደደ ነው የሚለብሰው፣ ካልሲ መቀየር አይችልም ያሉት የደባርቅ ዩኒቨርሲቲ መምህር በአሁኑ ሰዓት በቀን ስራ የሚተዳደሩ መምህራን ቁጥራቸው እየበረከተ መምጣቱን ገልጸዋል። ጥናቱን ለውይይት ለህዝብ ተወካዮች ምክር ቤት በቀረበበት ወቅት በውይይቱ የተሳተፉ የትምህርት ተቋማት የስራ ኃላፊዎች መምህራንና የምክር ቤት አባላት የትምህርት ጥራትን ለማረጋገጥ የመምህሩን ኑሮ ማሻሻል ተገቢ እንደሆነም ገልጸዋል። በህዝብ ተወካዮች ምክር ቤት ተገኝተው ምላሽ የሰጡት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የመምህራንን ባንክ ማቋቋም ይህንን ችግር ለመቅረፍ ይረዳል ብለዋል። መምህሩ በቂ ደሞዝ እያገኘ ባልሆነበትና አብዛኛዎቹ የኢትዮጵያ አካባቢዎች መምህራን ደሞዝ ሳይከፈላቸው ወራት በሚቆጠሩበት ሁኔታ ፕሮፌሰር ብርሃኑ ነጋ የመምህራን ባንክ ለማቋቋም እየመከርን ነው ማለታቸው ተሰብሳቢዎቹን ግራ ያጋባ ሆኗል። በሌላ በኩል እየመራ ነው ያለው አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው ሲሉ የጤና ባለሙያዎች መግለጻቸውን መሰረት ሚዲያ ዘገበ። በሰላሳ ቀናት ምላሽ ካላገኙ እስከ ስራ ማቆም አድማ የሚደርስ እርምጃ እንደሚወስዱ ማስታውቋል። ለብዙ አመታት ተምረንና ዋጋ ተከፍለን ህዝባችንን በማገልገል ላይ የምንገኝ ቢሆንም እየመራ ነው ያለው አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው በማለት በኢትዮጵያ የሚገኙ የጤና ባለሙያዎች ባወጡት የአቋም መግለጫ ማስታወቃቸው ነው ከመሰረት ሚዲያ ዘገባ መረዳት የተቻለው። የጤና ሚኒስቴር ጉዳዩን ጆሮ ዳባ ልበስ ማለቱን የተቹት የጤና ባለሙያዎቹ ሚኒስቴር መስሪያ ቤቱ አሁንም በግልጽ የሚታየውን አሰቃቂ የተባለውንና ከየትኛውም የአለም ክፍል የጤና ባለሙያ የወረደ ኑሮ እንድንመራ የተደረገበትን ሁኔታ በድጋሚ ትኩረት ሰጥቶ እንዲመለከት እንጠይቃለን። ምላሽ ካላገኘን ግን በሰላሳ ቀናት ውስጥ እስከ ስራ ማቆም የሚደርስ እርምጃ እንወስዳለን ሲሉ የጤና ባለሙያዎቹ ባወጡት የአቋም መግለጫ ገልጸዋል። በቅርቡም የኢትዮጵያን የበጀት ዝርዝር ድልድል በተመለከተ መረጃዎች እንደሚያመለክቱት ከጤናና ከትምህርት በጀት ላይ ተቀንሶ ለመከላከያ በጀት በመዋሉ ከፍተኛ የሆነ የበጀት ጉድለት በትምህርቱና በጤናው ዘርፍ መከሰቱን መዘገቡ የሚታወስ ነው። ተመልካቾቻችን፣ የዛሬዎቹ ዜናዎች እነዚህ ነበሩ። አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ። ጤና ይስጥልኝ።